ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም፣ አሰልጣኝ ውበቱ አባተ። ሀገርን ማቃለል እውቀት አይጠይቅም። የቀድሞ የዋሊያዎቹ ዋና አሰልጣኝ ውበቱ አባቴ ብሔራዊ ቡድኑ ላይ አላስፈላጊ አስተያየቶችን መስጠትና ማሸማቀቅ የሀገርን ክብር ዝቅ ማድረግ ነው ስሉ ገልጸዋል። ሀገርን ማቃለል በአጸያፊ ቃላት የሚያሸማቅቅ ንግግርን ማድረግ ምንም እውቀትን አይጠይቅም ስሉ አሰልጣኝ ውበቱ አባተ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ተናግሯል። ከአንዳንድ ባለሙያዎች አንደበት የሚወጣው ልኬት የለሽ አፍራሽ ንግግር ለሀገር እድገት እንቅፋት ስለሆነ ሀይል ባል ይገባል ሲሉ አሰልጣኝ ውበቱ አባተ ጠይቀዋል። ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም የሚሉት አሰልጣኝ ውበቱ አባተ ብሔራዊ ቡድን አሸነፈም ተሸነፈም የሚወክለው ሁላችንም ነው ብለዋል። በሙያ የምታዩ ክፍተቶችን መተቸት፣ ሀሳብ መስጠት እና የበኩልን ድርሻ መወጣት ከሁላችንም የሚጠበቅ ተግባር ነው። ይህ ሁሌም ሊኖር ይገባል። አሰልጣኝ ውበቱ አባተ በመልእክታቸው አክሎም ከዚህ ውጭ የሚደረግ ተራ ቧልት የተጫዋቾችን ስነ ልቦና ከማውረድ በዘለለ የአገርን ክብር ዝቅ ማድረግም ነው ብለዋል። በሁሉም ሁኔታዎች ውስጥ ሀገርና የአገር ክብር ከሁሉ ይበልጣል። መልካም እድል ለሀገራችን ስሉ መልካም ምኞታቸውን ገልጿል። አሰልጣኝ ውበቱ አባተ ብሔራዊ ቡድኑ ተረክቦ ለካሜሩን የአፍሪካ ዋንጫና በአልጄሪያ አዘጋጅነት ለተደረገው የቻን አፍሪካ ዋንጫ ቡድኑን ማሳለፋቸው የሚታወስ ነው። አጠቃላይ እንግዲህ የኢትዮጵያ ብሔራዊ ቡድን ዙሪያ ጨዋታዎችን በማስመልከትም ብሔራዊ ቡድኑም የሰጡት ሀሳቦችም በተለይ በግብጽ ጋር ካለው ጨዋታ አጠቃላይ በያን በማስመልከትም እንግዲህ አድናቂዎችም ብሔራዊ ያው ተመልካች የሆኑትም በዚህ ደረጃ ለምን ተጫዋቾቻችንን አላገጡብን በማለትም ነው ውበቱ አባተ መልእክታቸውን ያስተላለፉት። የኢትዮጵያ ብሔራዊ ቡድን እስካሁን ድረስ ያው በአፍሪካ ዋንጫ ታሪክ ዳግም ተሳትፎ ብዙም ያው እንደ አትሌቲክስ ወይም እንደ ሩጫ ባይሆንም የተቻለውን ርብርብ እንደሚያደርግም ነው እሳቸው የገለጹት። ስለዚህ ሞራል ያስፈልጋል እያሉ ነው። ምን ትላላችሁ እናንተ? ያለ ሞራል አንድ ተጫዋች ወይም ስፖርተኛ ማሸነፍ አይችልም በማለትም ነው የገለጹት። ሞራል ወሳኝ ነው በማለትም ነው ሚኪነኛ ብሬያቸው። ቆዩት፣ ሰላም ቆዩልኝ።